ሃይ ማይ ጆር ስቱደንትስ ዌልከም ቱ ዴይ 16። ውድ ተማሪዎቼ እንኳን ወደ ቀን 16 ትምህርታችን በደህና መጣችሁ። እንግሊዘኛ ቋንቋን ለመናገር የሰላሳ ቀን ትምህርት ግማሹን ጨርሰናል። ዛሬ ደግሞ ክፍል 16 እናያለን ማለት ነው። እንደተለመደው ለእናንተ ጠቃሚና አስፈላጊ ነው ብዬ ማስበውን ርዕስ ይዤ መጥቻለሁ። የዛሬው ርዕሳችን የሚሆነው ቶኪን አባውት ሲክነስ ስለ ህመማችን ማውራት የሚለው ነው። ስለዚህ ከህመም ጋር የሚገናኙ የተለመዱ የእንግሊዝኛ ንግግሮችን ነው የምናየው። በተለይ ደግሞ ህመማችንን እንዴት አድርገን መግለጽ እንደምንችል በሰፊ እናያለን። ትምህርታችንን ከመጀመራችን በፊት እንደተለመደው ይህ ቪዲዮ ብዙ ሰዎች ጋር ደርሶ ብዙ ሰዎች እንዲማሩበት እንዲጠቀሙበት ላይክ አድርጉ። የዛሬው ትምህርት ደግሞ ከመቼውም በላይ በጣም ጠቃሚ ይሆናል ብዬ አስባለሁ፣ ምክንያቱም ስለ ጤናችን ስለሆነ ማለት ነው። ስለዚህ ይህን ትምህርት በተቻላችሁ መጠን ብዙ ሰዎች ጋር እንዲደርስ አድርጉ። እናንተም ደግሞ በደንብ ተከታተሉ። በቪዲዮ መጨረሻ ላይ ፈተና ወይም ቴስት ይኖረናል። ስለዚህ እስከ መጨረሻው ቆይታችሁ ቪዲዮን ተመልከቱ። አሁን ቀጥታ ወደ ትምህርታችን እንሂድ። ህመማችንን የምንገልጽባቸውን መንገዶች ቀለል ያሉ ንግግሮች እናያለን። እንጀምር የመጀመሪያውና በጣም ቀላሉ የተለመደው ንግግር ይሄ ነው አም ሲክ ይላል አም ሲክ ሲክ ማለት ህመም እንደማለት ነው ስለዚህ አም ሲክ ካልኩኝ አሞኛል እያመመኝ ነው እያልኩ ነው ይሄኛው በጣም የተለመደ ንግግር ነው ስለዚህ ህመማችንን ለመግለጽ ይሄን ንግግር እንጠቀማለን ማለት ነው ህመማችንን በደም ለመግለጽ ደግሞ እያንዳንዱን ህመም ለመግለጽ ማለት ነው። ለምሳሌ ትኩሳት አለኝ ከሆነ ወይም እያተኮሰኝ ነው ማለት ከፈለግን አይ ሃቭ አ ፊቨር፣ አይ ሃቭ አ ፊቨር። ፊቨር ማለት ትኩሳት ማለት ነው። አይ ሃቭ የሚለው ደግሞ አለኝ ወይም ይዞኛል የሚለውን ይገልጻል ማለት ነው። በቀይ ያለውን ንግግር በደም የያዙት ከዚህ በኋላ እንጠቀመዋለን። አይሃቭ ፊቨር በማለት እያተኮሰኝ ነው ማለት እንችላለን ማለት ነው። ሌላ ስናይ ደግሞ ሳላለኝ ማለት ከፈለግን ወይም ደግሞ እያሳለኝ ነው ማለት ከፈለግን አይሃቭ ካፍ። አይሃቭ ካፍ። ካፍ ማለት ሳል ማለት ነው። አይሃቭ ካፍ ካልኩኝ ሳላለኝ እያልኩ ነው። እንቀጥል። ራስ ምታት አለኝ ወይም ራሴን እያመመኝ ነው ማለት ከፈለግኩኝ አሁንም አይ ሃቭ አ ሄዴክ። ሄዴክ ሄዴክ ማለት ደግሞ ራስ ምታት ነው ማለት ነው። አይ ሃቭ ሄዴክ ካልኩኝ ራሴን እያመመኝ ነው እያልኩ ነው። አሁንም እንያ። የጉሮሮ ሕመም አለኝ ወይም ደግሞ ጉሮሮዬን እያመመኝ ነው ማለት ከፈለግኩኝ አይ ሃቭ ሶር ትሮት ሶርትሮት ላለው፣ ማለት ሶርትሮት ማለት የጎሮሮ ህመም ማለት ነው። አይሃቭ ሶርትሮት ካልኩኝ ጎሮሮ ይናሞኛል እያልኩ ነው። እንቀጥል ተቅማጥ አለኝ ወይም ተቅማጥ ይዞኛል ለማለት ከፈለግን ይህን ንግግር እንጠቀማለን። እንግዲህ በጣም የተለመዱ ህመሞች ናቸው ብዬ ማስባቸውን በሙሉ ነው እዚህ ጋር ማስተምራችሁ። ስለዚህ እናየው፣ አይሃቭ ዳይሪያ እንላለን። አይሃቭ ዳይሪያ ዳይሪያ ማለት ተቅማጥ ነው ማለት ነው። ስለዚህ አይሃብ ዳይሪያ ብለን መግለጽ እንችላለን። ሌላው ጉንፋን ይዞኛል ይላል። ይህን ደግሞ ለመግለጽ አይሃብ አ ኮልድ እንላለን። ቀለል ያለ ጉንፋን ሲሆን አይሃብ አ ኮልድ አይሃብ አ ኮልድ እንላለን። ሌላው እያዞረኝ ነው የሚለው አይ ፊል እንላለን እዚህ ጋ አይ ፊል ዲዚ። ዲዚ ማለት የማዞር ምልክት ማለት ነው። አይ ፊል ደግሞ ፊል ማድረግ ማለት የሚሰማን ነገር ማለት ነው። አይ ፊል ዲዚ ካልን እያዞረኝ ነው እያልን ነው። ሌላው አይ ፊል ዊክ፣ አይ ፊል ዊክ ካልን ድክም ይለኛል፣ ሊደካክመኛል ማለት ነው። ሰውነቴ ቶሎ ይዝላል እያልን ነው። ዊክ ማለት ደካማ ማለት ነው። ሌላው የተለመደው ደግሞ ሊያስመልሰኝ ነው ወይም ያቅለሸለሸኝ ነው ለማለት ከፈለግን አይ ፊል ናውሸስ። አይ ፊል ናውሸስ ናውሸስ የሚለው የማቅለሽለሽ ስሜት ማለት ነው፣ ወይም ሊያስመልሰን ሲል ያለው ስሜት ማለት ነው። ስለዚህ አይ ፊል ናውሸስ ማለት ሊያስመልሰኝ ነው ወይም የማስመለስ ስሜት እየተሰማኝ ነው እያልን ነው። ሌላው ደግሞ አስመልሶን ከሆነ አስመልሶኛል ወይም እያስመለሰኝ ነበር ለማለት አይ ሃቭ ቢን ቮሚቲንግ እንላለን። አይ ሃቭ ቢን ቮሚቲንግ። ቮሚቲንግ ማለት ማስመለስ ማለት ነው። ስለዚህ አይ ሃቭ ቢን ቮሚቲንግ ካልኩኝ አስመልሶኝ ነበር ማለት ነው። እያስመለሰኝ ነው ወቷል ማለት ነው። ሆዴን እያመመኝ ነው ለማለት ከፈለግን ቀላሉ ንግግር የሚሆነው ይሄኛው ነው። ማይ ስቶመክ ኸርትስ፣ ማይ ስቶመክ ሀርትስ እንላለን። ስቶመክ የሚለው ሆድ የምንለው ነው። ኸርትስ የሚለው ደግሞ ሕመም ማለት ነው። ስለዚህ ሆዴን እያመመኝ ነው ለማለት በቀላሉ ይሄን ንግግር እንጠቀማለን። በዚህ ንግግር ራሴን እያመመኝ ነው የሚለውን ንግግር መግለጽ እንችላለን። ማይ ሄድ ሄርትስ ማለት እንችላለን። ማይ ሄድ ሄርትስ። ሄድ ማለት ጭንቅላት እንደማለት ነው። ስለዚህ ማይ ሄድ ሄርትስ ካልን ራሴን እያመመኝ ነው እያልን ነው። ስለዚህ ሄድ፣ ስቶመክ የሚለው ቦታዎች ላይ የፈለግነውን የአካላታችንን ቦታ እያስገባን የሚያመንም ቦታ እያስገባን መግለጽ እንችላለን። ለምሳሌ አንድ ሌላ ምሳሌ ብናይ እግሬን እያመመኝ ነው የሚለውን ማይ ሌግ ሄርትስ ማድረግ እንችላለን። ሌግ የሚለው እግር የሚለውን ይገልጻል ማለት ነው። ስለዚህ ማይ ሌግ ሄርትስ ካለን እግሬን እያመመኝ ነው እያለን ነው። በዚህ መልኩ የተለያዩ የሚሰሙንም ህመሞች መግለጽ እንችላለን ማለት ነው። እስካሁን ያልጠራሁት የተለመደ ህመም አለ ብዬ አላስብም። ስለዚህ አብዛኞቻችን ከሚያመን ህመሞች ሁሉንም አይተናል ማለት ነው። ስለዚህ እነሱን መጠቀም እንችላለን። አሁን ደግሞ የምንሄደው ታኪንግ አባውት ሳምዋንስ ሄልዝ የሰዎችን ጤና መጠየቅ ማለት ነው። ስለዚህ ጤናቸው እንዴት እንደሆነ ሰዎችን የምንጠይቅበትን ንግግሮች እናያ ትንሽ ንግግሮች ናቸው። የመጀመሪያው ደህናነ ደህናነሽ የሚለው ነው የሰዎችን ጤና የምንጠይቅበት አንዱ መንገድ ማለት ነው። ር ዩ ኦኬ ይላል። ር ዩ ኦኬ ር ዩ ኦኬ። አንድ ሰውን አይተን ደህና ካል መሰለን ወይም የተጎዳ ከመሰለን ምንድን ነው የምንለው? ር ዩ ኦኬ እንላለን። ደናነ ደናነሽ የሚል ጥያቄ ነው። ስለዚህ በጣም የተለመደ ነው። ይህንን መያዝ አለብን። አርዩ ኦኬ እንላለን ማለት ነው። የአንድ ሰው ደህንነት ለማረጋገጥ ሌላው፣ ዋትስ ሮንግ፣ ዋትስ ሮንግ፣ ዋትስ ሮንግ የምንለው ደግሞ ምን ነው የሚለው ጥያቄ ነው በቀጥታ ማለት ነው። ዋትስ ሮንግ ማለት ምን ነው እንደማለት ነው። ምን ነው፣ ችግር አለ እንደማለት ነው። ምን ሆነሻል፣ ምን ሆነሃል እንደማለት ነው። ሌላው ያመመ ነው፣ ያመመሽ ነው ብሎ ለመጠየቅ ድ ዩ ፊል ሲክ። ሲክ ማለት ሕመም ነው ብለናል። ድ ዩ ፊል ሲክ እንላለን። ድ ዩ ፊል ሲክ ሕመም እየተሰማህ ነው እንደማለት ነው። ፊልምን ብለናል፣ የሚሰማን ነገር ማለት ነው። ስለዚህ ሕመም እየተሰማህ ነው፣ እየተሰማሽ ነው የሚል ጥያቄ ነው ማለት ነው። ሌላ ደግሞ ሐኪም ጋር መሄድ ትፈልጋለህ ብሎ ለመጠየቅ ዱ ዩ ዋንት ቱ ሲ አ ዶክተር እንላለን። ዱ ዩ ዋንት ቱ ሲ አ ዶክተር ዶክተር ማለት ሐኪም ነው እንደምናውቀው። ስለዚህ ዱ ዩ ዋንት ቱ ሲ ማለት መሄድ ትፈልጋለህ እንደ ማለት ነው። ስለዚህ ዱ ዩ ዋንት ቱ ሲ አ ዶክተር የሚለው ጥያቄ ሐኪም ጋር መሄድ ትፈልጋለህ፣ ሐኪም እንዲያይ ትፈልጋለህ እያልን ነው። ሆስፒታል መሄድ ትፈልጋለህ ትፈልግ ያለሽ ማለት ከፈለግን ደግሞ ዱ ዩ ዋንት ቱ ጎ ቱ ዘ ሆስፒታል፣ ዱ ዩ ዋንት ቱ ጎ ቱ ዘ ሆስፒታል፣ ዱ ዩ ዋና ጎ ቱ ዘ ሆስፒታል። ሆስፒታል መሄድ ትፈልጋለህ የሚል ጥያቄ ይሆናል ማለት ነው። እስካሁን ያየናቸውን ንግግሮች በሁለት ሰዎች መሀል የሚሆን ንግግር አድርገን እናያቸው። የመጀመሪያው ሰው የጠየቀ ነው፣ ደህና ነህ ደህና ነሽ ይላል። ምናልባት ያ ሰው ተጎድቶ ወይም ሕመም ፊቱ ላይ አይተን ሊሆን ይችላል የምንጠይቀው። ስለዚህ እርዮ ኬ እንለዋለን ማለት ነው። ያን ሰው ሄደን እርዮ ኬ፣ ደህና ነህ ደህና ነሽ። በመቀጠል ያ ሰው አሞኛል ብሎ ይመልሳል፣ ወይም እያመመኝ ነው ብሎ ይመልሳል። አም ሲክ ብሎ ይመልሳል። አር ዩ ኦኬ ሲለው አም ሲክ በማለት ይመልሳል። በመቀጠል ምን ነው፣ ምን ሆነሃል ማለት እንችላለን። ዋትስ ሮንግ ዋትስ ሮንግ ይለዋል። ሆዴን እያመመኝ ነው በማለት ይመልሳል። ማይ ስቶማክ ሀርትስ ማይ ስቶማክ ሀርትስ ብሎ ይመልሳል ማለት ነው። በመቀጠል ሐኪም ጋር መሄድ ትፈልጋለህ ብሎ ይጠይቀዋል። ዲዋነሲ ዶክተር የስ ፕሊስ ይላል። አዎ እንደማለት ነው። የስ ማለት አዎ ነው። ፕሊስ ደግሞ ከዚህ በፊት ብዙ ጊዜ እንዳየ ነው ትህትና የተሞላበት ቃል ነው ማለት ነው። ሌላ ምንም ትርጉም የለውም። ፕሊስ የሚለው ባክ ባክሽ እንደማለት ነው። ስለዚህ የስ ፕሊስ ማለት አዎ ባክ ባክሽ እንደማለት ነው። ስለዚህ በዚህ መልኩ አሁን ያየናቸውን ንግግሮች፣ ጥያቄው ከነመልሱ መጠቀም ይቻላል ማለት ነው። አሁን ደግሞ የምናያቸው ንግግሮች ሲኪንግ ሜዲካል ሄልፕ ይላል። የሕክምና እርዳታ መጠየቅ የሚለው ነው። ሁለት ንግግሮች ብቻ ናቸው፣ በጣም ቀላል ናቸው። የመጀመሪያው ሐኪም ጋር መሄድ አለብኝ ይላል። ወይም ሐኪም ጋር መሄድ እፈልጋለሁ እንደማለት ነው። ሰዎች ሳይጠይቁን በፊት ቀድመን ሐኪም ጋር መሄድ አለብኝ ብለን ለመናገር ከፈለግን አይኒድ ትሲ ዶክተር አይኒድ ትሲ ዶክተር አይኒድ ትስ የዶክተር ብለን ማንኛውም ሰው አጠገባችን ላለ ሰው መናገር እንችላለን ማለት ነው። ሌላ ወደ ሆስፒታል መሄድ አለብኝ ወይም ወደ ሆስፒታል መሄድ እፈልጋለሁ የሚለው ነው። አይኒድ ት ጎ ት ደ ሆስፒታል አይኒድ ት ጎ ት ደ ሆስፒታል በማለት መናገር እንችላለን ማለት ነው። ሌላው ሪከቨሪ ወይም ማገገም የሚለው ነው። ስለዚህ ከህመማችን ሲሻለን ሻለ ሲለን የምንጠቀማቸውን ንግግሮች እኒያ ከነ ጥያቄያቸው ነው የምናየው። የመጀመሪያው እየተሻለ ነው እየተሻለች ነው የሚለው ጥያቄ ነው። አር ዩ ፊሊን ቤተር፣ አር ዩ ፊሊን ቤተር፣ አር ዩ ፊሊን ቤተር፣ እየተሻለ ነው የሚል ነው። ሌላው እንደ አማራጭ ምንጠቀመው ዛሬ እንዴት ነህ? ዛሬ እንዴት ነሽ የሚለው ነው። ትላንትና ታሞ የነበረን ሰው ልንጠይቀው ዛሬ ብንሄድ ዛሬ እንዴት ነህ? ወይም ተሽሎሃል ወይ ከትላንትናው፣ ዛሬ እንዴት ነህ ለማለት ከፈለግን ሃው አር ዩ ፊሊንግ ቱዴይ፣ ሃው አር ዩ ፊሊንግ ቱዴይ፣ ሃው አር ዩ ፊሊንግ ቱዴይ እንላለን። ወደ መልሶቹ እንምጣ። ተሽሎኛል የሚለው አም ፊሊን ቤደር ይሆናል። አም ፊሊን ቤደር። ቤደር ማለት መሻል ማለት ነው፣ ከትላንት ነው ወይም ከድሮ መሻል ቤደር ይባላል። ሌላው እየተሻለኝ ነው ለማለት አም ጌቲን ቤደር አም ጌቲንግ ቤደር እንላለን። ሌላው ንግግር ደግሞ አሁን ደህና ነኝ ለማለት ከፈለግኩኝ አም ኦኬ ናው እንላለን። ናው የሚለው አሁን የሚል ትርጉም አለው። አም ኦኬ የሚለው ደግሞ እንደምታውቁት ደህና ነኝ የሚለው ነው። በጥያቄና መልስ እናያቸው ሁለቱንም። እየተሻለ ነው እየተሻለች ነው ብሎ ይጠይቃል የመጀመሪያው ሰው፣ አር ዩ ፊሊንግ ቤደር። ሁለተኛው ሰው ደግሞ አዎ ተሽሎኛል ይላል የስ አም ፊሊንግ ቤደር፣ የስ አም ፊሊንግ ቤደር። ቀላል ነው ሁለቱም። አር ዩ ፊሊንግ ቤደር? የስ አም ፊሊንግ ቤደር። ቃላቶቹ ይደጋገማሉ ማለት ቀላል ነው። አሁንም አንድ ሌላ ምሳሌ እንያ። ዛሬ እንዴት ነህ የሚለው ነው። ሃው አር ዩ ፊሊንግ ቱዴይ፣ ሃው አር ዩ ፊሊንግ ቱዴይ? ይላል የመጀመሪያው ሰው። ሁለተኛው ደግሞ እየተሻለኝ ነው በማለት ይመልሳል። አይ አም ጌቲንግ ቤደር። I'm getting better ብሎ ይመልሳል ማለት ነው። ከፈለገ ደግሞ አሞኬናው ማለት ይችላል። ዛሬ ደህና ነኝ፣ አሁን ደህና ነኝ ብሎ መመለስ ይችላል ማለት ነው። መጨረሻ ላይ የምናያቸው ሶስት ንግግሮች አሉ። ድንገተኛ ወይም ኢመርጀንሲ የምንላቸው ናቸው። አንድ ሰው ከጎናችን ወይም መንገድ ላይም ሊሆን ይችላል። በድንገት ታሞ ወድቆ ብናገኘው የምንጠቀማቸውን ንግግሮች ሶስት ንግግሮች ብቻ። የመጀመሪያው ሀልፕ የሚለውን ንግግር ነው። ሀልፕ ሀልፕ ማለት እርዱኝ፣ እርዳኝ፣ እርጅኝ የሚል ጩኸት ነው ማለት ነው። ስለዚህ ሀልፕ ብለን ከጮህን እርዳታ እየጠየቅን ነው ማለት ነው። ሌላው ሰው ተጎድቷል የሚለው ነው። ወይም ሰው ታሞ ነው ያለው ሰው ታሟል፣ ተጎድቷል፣ ሰው ወድቋል የትኛውም ሊሆን ይችላል። ሰሟን is hurt የሚለው <laughs> ነው hurt ምን ብለናል መጎዳት ብለናል someone is hurt እንላለን someone is hurt ማለት አንድ ሰው ተጎድቷል ወይም ታሟል እያለ ነው ስለዚህ እርዳታ ስንጠይቅ ይሄንን መጠቀም እንችላለን ማለት ነው help ብለን someone is hurt ማለት እንችላለን ሌላው ደግሞ አምቡላንስ ጥሩ አምቡላንስ ጥራ አምቡላንስ ጥሪ ለማለት ኮል አን አምቡላንስ ኮል አምቡለንስ ኮል አን አምቡለንስ እንላለን። ሶስቱንም ንግግሮች በተከታታይ መጠቀም እንችላለን። እዛው ሰው ወድቆ ባገኘነው ሰዓት ሄልፕ ሳምኦን ኢስ ሄርት ኮል አን አምቡለንስ ብለን ሶስቱንም መጠቀም እንችላለን። ትምህርታችንን ጨርሰናል። አሁን ወደ ቴስት ወይም ፈተናችን እንሂድ። ቀላል ስድስት ምርጫዎች ናቸው። ለሁሉም ጥያቄዎች 20 ሰከንድ አላችሁ። እንጀምር። አንደኛ ትኩሳት አለኝ ለማለት የቱን እንጠቀማለን? ኤ አይሃቭ አ ካፍ፣ ቢ አይሃቭ አ ፊቨር፣ ሲ አይሃቭ አ ሄድኤክ። መልሳችን የሚሆነው ቢ አይሃቭ ፌቨር ፊቨር ማለት ትኩሳት ነው ተባብለናል። ኤለ ያለው አይሃቭ ካፍ የሚለው ሳል አለኝ የሚለው ነው። ሲ ደግሞ አይሃቭ ሄድክ የሚለው ራስ ምታት አለኝ የሚለው ነው። ወደ ሁለተኛ እንሂድ። እያዞረኝ ነው ለማለት የቱን እንጠቀማለን? ኤ አይ ፊል ዲዚ፣ ቢ አይ ፊል ናውሽስ፣ ሲ አይ ፊል ዊክ። መልሳችን የሚሆነው ኤ አይ ፊል ዲዚ። ቢ ላ ያለው አይ ፊል ናሸስ የሚለው እያቅለሸለሸኝ ነው ወይም ሊያስመልሰኝ ነው የሚለውን ይይዛል። ሲ ደግሞ አይ ፊል ዊክ ማለት ደክሞኛል ወይም ድክም ብሎኛል የሚለውን ይገልጻል ማለት ነው። ሶስተኛ ሆዴን እያመመኝ ነው ለማለት የቱን እንጠቀማለን? ኤ ማይ ሄድ ሄርትስ። ቢ ማይ ስቶመክ ሄርትስ፣ ሲ ማይ ሌግ ሄርትስ። መልሱ ቢ ማይ ስቶመክ ሄርትስ። ኤሌ ያለው ማይ ሄድ ሄርትስ የሚለው ራሴን ወይም ጭንቅላቴን እያመመኝ ነው የሚለው ነው። ሲሌ ያለው ደግሞ ማይ ሌግ ሄርትስ የሚለው እግሬን እያመመኝ ነው ማለት ነው። አራተኛ ጥያቄ እያመመህ ነው ያመመሽ ነው ብለን ለመጠየቅ የቱን እንጠቀማለን? ኤ ዋትስ ሮንግ፣ ቢ ር ዩ ኦኬይ፣ ሲ ዱ ዩ ፊል ሲክ። መልሳችን የሚሆነው ሲ ዱ ዩ ፊል ሲክ። ኤ ላይ ያለው ዋትስ ሮንግ የሚለው ምን ነው የሚለው ጥያቄ ነው። ቢ ላይ ያለው ር ዩ ኦኬይ የሚለው ደግሞ ደህና ነህ ደህና ነሽ የሚለው ጥያቄ ነው ማለት ነው። ወደ አምስተኛ እንሂድ። የህክምና እርዳታ ለመጠየቅ የቱን እንጠቀማለን? ኤ አይ ኒድ ቱ ሲ የ ዶክተር፣ ቢ አይ ኒድ ቱ ጎ ቱ ደ ሆስፒታል፣ ሲ ኤ ኤንድ ቢ። ሲ ኤ ኤንድ ቢ ይሆናል መልሱ፣ ሁለቱንም እንጠቀማለን ማለት ነው። አይ ኒድ ቱ ሲ ዶክተር ማለት ሐኪም ጋር መሄድ አለብኝ ማለት ነው። አይ ኒድ ቱ ጎ ቱ ዘ ሆስፒታል ማለት ደግሞ ሆስፒታል መሄድ አለብኝ ማለት ነው። ስድስተኛ፣ የመጨረሻው ጥያቄ ተሽሎኛል ለማለት የቱ እንጠቀማለን? ኤ አም ፊሊንግ ቤተር ቢ አም ኦኬ ናው ሲ ኤ ኤንድ ቢ መልሱ ሲ ኤ ኤንድ ቢ ሁለቱም ይሆናል ማለት ነው። አም ፊሊንግ ቤደር ማለት እየተሻለኝ ነው ተሽሎኛል ማለት ነው። አሞኬናው ደግሞ አሁን ደህናነኝ ማለት ነው። ስለዚህ ሁለቱም ተሽሎኛል ማለት ነው። ቴስታችንን ፈተናችንን ጨርሰናል። ስንት እንዳመጣችሁ ደግሞ እናንተ በኮሜንት ታሳውቁኛላችሁ። የሁላችሁንም እጠብቃለሁ። የዛሬው ትምህርታችንን እዚህ እንጨርሳለን ማለት ነው። ትምህርታችንን እንቀጥላለን። ክፍል 17 አዘጋጃለሁ። ቪዲዮን ላይክ ማድረጋችሁን እንዳትረሱ። ሰላም ቆዩልኝ። ቻው ቻው።